ድል ያለ የባለስልጣን ወርቅነህ ገበየሁ ልጅ ካፕቴን ወይም የኢትዮጵያ አውሮፕላን አብራሪ የአማኑኤል እና የአብራሪዋ ማህሌት ተረፈ ሰርግ በዩኒቲ ፓርክ ድል ባለ በዚህ መልኩ ተደርጓል። ጠቅላይ ሚኒስትር ዶክተር አብይ አህመድ በአንድ ወቅት ለእኔ ባለውለታዬ ነው ያሉ ዶክተር ወርቅነህ ገበየሁ በአሁኑ ሰዓት እሳቸው የመንግስት ባለስልጣን ሲሆኑ ጠቅላይ ሚኒስትር በአንድ ወቅት ወደ አሜሪካ ባቀኑበት ሰዓት ላይ የእኔ ባለውለታ ነው በማለት ምስጋናቸውን አቅርቦላቸው ነበር። ታዲያ የዚህ ታዲያስ የዶክተር ወርቅነህ ገበየሁ ልጅ አብራሪ እንደሆነ ስንቶቻችሁ ታውቃላችሁ? ታዲያ ይህ አብራሪ ካፒቴን አማኑኤል ከምወዳት ፍቅረኛው ከካፒቴን ማህሌት ተረፈ ጋር ጋብቻ ስነ ስርዓታቸውን ፈጽመዋል። ሙሽራው ከአባቱ ጋር ሲቆም የተስተዋሉት ሙሽሪት ማህሌት ተረፈ ከቤተሰቦቿ ጋር ወደ ባለቤቷ ስትመጣ የሚያሳይ ወደ ሙሽራዋ ባለቤቷ ሲሄድ በጣም አስገራሚና በተለይ ደግሞ አሁን አሁን በጣም ለየት ያሉ የሰርግ እስታይሎች መካከል አንዱ ተወዳጁ አንዱ ነው። ሙሽራው ሲጨፍር የሚያሳዩት ከዛም ወደ ሙሽሪት ማይለት ሲያቀና ያው ባለቤት ወይም ሙሽራው የሚያሳየው በርካቶችን ያስደሰተ እጅግ አስገራሚ ሰርግ እንደነበረ ጭምርም ይህ ብቻ ሳይ ዶክተር ወርቅነህ ገበየሁ በሰርጉ ላይ በመታደምም ነው። እንግዲህ በዚህ በታደሙበት ሰርግ ላይ ነው። ሌላው ደግሞ በጣም በሚገርም ሁኔታ የኦሮሞ ፈረሰኞች መጥቷሉ። በጣም በሚደንቅ ሁኔታ በእንዲህ መልኩ በአንድ እግር የቆመ ሰርግ እንደነበረ ጭምርም የወጡት መረጃዎች ያሳያሉ። በርካቶቹ እንኳን ደስ አላችሁ በማለትም መልካም ምኞታቸውን እየገለጹላቸው እንደሚገኙ ጭምርም ነው። ሁለቱ አብራሪዎች በመጀመሪያ ማለት ይቻላል፣ ወይም ለመጀመሪያ ጊዜ ሁለት አውሮፕላን አብራሪዎች በጋብቻ ብቻ ሲጣመሩ በማለትም በርካቶቹ መልካም ምኞታቸውን፣ ደስታቸውን እየገለጹ እንደሚገኙ ጭምርም ነው። ሚኪ ነኝ። ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ አገኙ። ሰላም ቆዩልኝ።